በስልጣን ያስተማረው ረቢ ኢየሱስ። ሰላም ተወዳጆች፣ እንደምናላችሁ በእያላችሁ በሰላም እግዚአብሔር ከእናንተ ጋር ይሆን። የሰዋሰው ቪውስ ዩቲብ ቻናላችን ነው። በዚህ ዩቲዩብ ቻናላችን ላይ ደግሞ ኦርቶዶክስ የሆኑ መጽሐፍቶችን ሪቪው እናደርጋለን። ለዛሬ ሪቪው ስናደርግ የነበረው ምዕራፍ ሁለት ደርሰናል። የተሰቀለው ንጉሥ የተሰኘውን ምዕራፍ ሁለትን የምንዳስስ ይሆናል። ሀሳብ አስተያየታችሁ እንድታስቀምጡ ሊብ እግዚአብሔር ስም ጠይቃለሁ። ምናልባት መጽሐፉን እንቀጥልበት ወይንስ ደግሞ ሌሎችን መጽሐፍ እንዳስስ የሚለውን በዚሁ መንገድ ማለት ነው። ምናልባት በየምዕራፉ 30 ምዕራፍ አለው 30 ምዕራፉንም ሪቪው ለማድረግ ነው ያሰብኩት ነገር ግን ምናልባት የተለየ ሀሳብ ካላችሁ መጽሐፉን እንድታነቡት አንድ ሁለት ምዕራፍ ከዛሬ ጋር ሁለተኛ ምዕራፍ መግቢያ እንዲሁም ምዕራፍ አንድን ዛሬ ምዕራፍ ሁለትን ሪቪው እናደርግና እናንተ ማንበብ ካለባችሁ መጽሐፍቱን አንብባችሁ እንድትጨርሱት አሳብ አስተያየቷችን እናስቀምጡልኝ። መቀጠልም ካለብን ደግሞ እንድንቀጥል ማለት ነው። ለዛሬ የምንመለከተው ግን የተሰቀለው ንጉሥ ምዕራፍ ሁለት፣ በስልጣን ያስተማረው ረቢ ኢየሱስ ማን ነው የሚለው እንመለከታለን በመጀመሪያ እንመለከታለን በመጀመሪያ፣ ረቢ ማለት በዕብራይስተኛ መምህር ማለት ነው። ስለዚህ ጌታ በ30 ዓመቱ ወይም ደግሞ መምህር የሆነው ማስተማር የጀመረው በ30 ዓመቱ እንደሆነ የመጽሐፍ ያትታል ማለት ነው። በወንጌልም ላይ በ30 ዓመቱ እንደተጠመቀና አገልግሎቱን በዛ ሰዓት እንደተጀመረ ይገልጣል ማለት ነው። ስለዚህ በሰላሳ አመቱ ጀመረ። ትምህርቱን ሲያስተምር ደግሞ ጌታ ለሁሉም ሰዎች ትምህርቱ ክፍት ነበረ። በተለይ ደግሞ በእስራኤላውያን በአይሁዳዊያን ዘንድ የተናቁ የሚባሉት ሌሎች ማህበረሰብ ክፍሎችን ሁሉ ያቀፈ ነበረ ማለት ነው። ረቢ የሚባሉት በአይሁዳውያን ዘንድ ትልቅ ቦታ የሚሰጣቸው መምህራን ናቸው። ስለዚህ ረቢ ማለት መምህር ማለት ነው። እነርሱም በተደጋጋሚ መምህር ወይ እያሉ ይጠይቁት ነበረ ማለት ነው እና ጌታ በሰላሳ አመቱ ትምህርትን እንደ እንደጀመረ ማስተማርን እንደጀመረ ይገልጣል ማለት ነው። በተለይ ደግሞ ደቀ መዛሙርቱ ያልተማሩ በአይሁድ ዘንድ የተናቁ የሚባሉ ክፍሎችን ተመልክታል። በዚህ ምዕራፍ ላይ የምንመለከተው በነገራችሁ ላይ የፈሪሳውያን ራሳቸውን እንዴት ከፍ ከፍ እንደሚያደርጉ፣ እንዲሁም ደግሞ እስራኤላውያን ለፈሪሳውያን ያላቸው እይታ፣ ፈሪሳውያን ደግሞ እነማን እንደሆኑ፣ ክርስቶስን ስለምን እንደተቃወሙት የምንመለከት ይሆናል ማለት ነው በዚህ ምዕራፍ ስለዚህ ጌታ በ30 ዓመቱ ትምህርት ከጀመረ በኋላ በተለይ በአይሁዳውያን ዘንድ የተናቁ የሚባሉ የማህበረሰቡ ክፍ ክፍሎችን ሁሉ ደቀ መዛሙርቱን በራሱ የተናቁ የሚባሉ ናቸው። በተለይ ደግሞ አሳጥማጆች፣ ቀራጮች፣ በተለይም ደግሞ አንድ ወቅት ጋኔን ያደረባቸው ሰዎች ነበሩ። በዝሙተኞችም የሚባሉትም በማህበረሰቡ ዘንድ የማይረቡ የሚባሉት ስብስብ ነበረ። ደቀ መዛሙርቱ እነሱ ነበሩ። ትምህርቱንም በደንብ ደግሞ ያደምጡ ነበር ማለት ነው። በእርግጥም ቢሆን በትንሹም ቢሆን በእስራኤላውያን ዘንድ የተማሩ የሚባሉት ከክርስቶስ ተደብቀው ትምህርቱን ይከታተሉ እንደነበረ መጽሐፉ ያትታል። በተለይ ደግሞ በዮሐንስ ወንጌል ምዕራፍ ሶስት ላይ ያለው የኒቆዲሞስን ታሪክ ማንሳት እንችላለን ማለት ነው። ምንም እስራኤላውያን መምህራን ሆኖ የክርስቶስ ትምህርት እንኳን ቢስባቸው ቢማረኩም፣ ነገር ግን በህዝቡ ዘንድ እንወገራለን፣ ህዝቡ ያምጽብናል ብለው ስለሚያስቡ ትቢታቸው ፈሪሳያን በተለይ ደግሞ ትቢትም ስላለባቸው የጌታን ትምህርት በድብቅ ግን ይከታተሉ ነበር ማለት ነው። ከእነዚህ ሰዎች መካከል አንደኛው ኒቆዲሞስ ነው። በዮሐንስ ወንጌል ምዕራፍ ሶስት ላይ ያለው በተለይ ደግሞ ስለ ጥምቀት የጠየቀው ጥያቄ ለብዙዎች ትምህርት የሆነው የኒቆዲሞስ መመልከት እንችላለን ማለት ነው። ዘመን ይላል። በዚህ ዘመን ያሉ ክርስቲያኖች የክርስቶስን ትምህርት አስቸጋሪነት በዛ ዘመን ያስቸግር እንደነበረ ሰዎች ለመቀበል ያስቸግር እንደነበረ ላይረዱት ይችላል ይላል። በተለይ ደግሞ ኃጢአት ስርየትን በስልጣን ይፈጽም ነበር። ጌታ ሲያስተምር ኃጢአት ስርየትን በስልጣን ይፈጽም ነበር። ለምጻሞችን ያነጻ ነበረ። እስራኤላውያን አስቡ፣ እነሱ ኃጢአትን የሚያስተስርዩት በሊቀ ካህኑ በኩል አድርገው መስዋዕት አቀርበው እያንዳንዱ የሆነ የራሳቸው የሆነ ስርዓት አምልኮ አላቸው። ስለዚህ ጌታ ግን ያንን ያደርግ የነበረው በራሱ ኃይል በራሱ ስልጣን ስለነበረ ከእስራኤላውያን ዘንድ በእስራኤላውያን ወይ ደግሞ በአይሁዳውያን ዘንድ በጣም ትልቅ ውጤ ያስነሳ ነበር። በተለይ ደግሞ በጣም ይንቋቸው የነበረውን ለምጻሞችን ይነካ ነበር። ለምጻም እንኳን አብረዋቸው እንኳን ቆመው ሊነኳቸው ይቅርና በአካባቢያቸው እንኳን እንዲቀመጡ አይፈቅዱላቸውም። ለምጻሞችን ሰዎች ማለት ነው የተረገሙ እንደሆኑ ስለሚያስቡ እስራኤላውያን። ጌታ ደግሞ ሲያስተምር ለምጻሞችን ያነጻ ነበረ ከለምጻቸው ይፈውሳቸው ነበረ። በፍቅር በበጎነት ፍቅርን፣ ውስጣዊ ፍቅርን፣ ቸርነትን፣ በጎነትን፣ ሰላምንና ፍቅርን ይሰብክ ነበረ። ስለዚህ በእስራኤላውያን ዘንድ ይህ በጣም ትልቅ የሆነ ቅሬታን ያስነሳ ነበረ። እነሱ በህግና በስርዓት የሚመሩ ስለነበሩ በተለይ ደግሞ ፈሪሳውያን የሚባሉት ማለት ነው ከጌታ ትምህርት ጋር በተቃራኒ ይቆሙ ነበረ ማለት። ስለዚህ መጽሐፉ ላይ ምን ይላል? በዚህ ዘመን ያሉ ክርስቲያኖች ይህንን ሁኔታ ላይረዱ ይችላሉ። ነገር ግን በዛ ዘመን ቢሆኑ ኑሮ ይላል። የአይሁዳውያን ስርዓት የተተበተበበት የራሳቸው ወግ፣ በተለይ ደግሞ በቃል የሚነገሩ ብዙ ሕጎች ስለነበሯቸው ያንን ጥሶ ስለሆነ የሚያስተምረው በጣም በጣም ኃይለኛ የሆነ ተቃውሞ ያስነ የሚያስነሳ ትምህርት ነው እንዳሁኑ ዘመን እንዳልሆነ መጽሐፉ ያትታል ማለት ነው። ሃይማኖታዊ ስርዓትን ለመፈጸም የግድ ንጽህናን መጠበቅ አለብን ብለው ያምኑ ነበረ እስራኤላውያን ማለት ነው። ጌታ ደግሞ ወደ መንግስተ ሰማያት ለመግባት ውጫዊ ንጽህና ይልቅ ውስጣዊ ንጽህና እንደሚያስፈልግ በድፍረት እስሃም ግቡ ሲላቸው እኛ የአብርሃም ዘረነን አብርሃም አለን አብርሃም አባታችን አለልን ይሉት ነበረ። ጌታም ደግሞ አብርሃም አለን እንደምትሉት አይደለም፣ የአብርሃም ዘር ስለሆናችሁ ወደ መንግስተ ሰማያት አትገቡም፣ ይልቁንም በእናንተ በምትሰሩት ስራ ነው ወደ መንግስተ ሰማያት የምትገቡት፣ በውጫው በውስጣዊ ንጽህና ስትጠበቁ ነው የእግዚአብሔርን መንግስት ማየት የምትችሉት እያለ ያ ያስተምራቸው ነበር። ማለት ነው በሉቃስ ወንጌል ላይ ምዕራፍ 3 ዮሐንስ ወንጌል ምዕራፍ 8ን መመልከት ትችላላችሁ። በተለይ ደግሞ ጌታ ሲያስተምር የአብርሃም ዘር ስለሆናችሁ ወደ ወደ እግዚአብሔር መንግስት አትገቡም የሙሴን ህግ ተም ህግ ደግሞ ስለጠበቃችሁ ወደ እግዚአብሔር መንግስት መግባት አትችሉም። ይልቁንም እናንተ በምትሰሩ ስራ በውስጣዊ ንጽህናችሁ ነው እግዚአብሔር ወደ እግዚአብሔር መንግስት የምትገቡት እያለ ያስተምራቸው ነበር። በድፍረት ያስተምር ስለነበረ ይህ በፈሪሳውያን ዘንድ በጣም ትልቅ ተቃውሞ ምክንያቱም ፈሪሳውያን ማለት እነርሱ በዘመኑ የነበሩ ዘመናዊ የነበሩ መምህራን አንተ የሚታሰቡ ናቸው። ባለፈው ጊዜያችን ዳስሰነዋል። ይሄንን ፈሪሳውያን በራሳቸው የራሳቸው መምህራን ስለነበሩ የራሳቸው የሆነ ህግና ስርዓት ስላላቸው መምህራን ነን ብለው ስለሚያስቡ ህግን በመጠበቅ ነው ወደ እግዚአብሔር መንግስት መግባት የሚቻለው ብለው ስለሚያምኑ፣ ጌታ ደግሞ ህግን ስለጠበቃችሁ ብቻ ወደ እግዚአብሔር መንግስት አትገቡም፣ ውስጣዊ ንጽህና ያስፈልጋል ነበር ይላችኋል። በጣም የሚገርማችሁ እነዚህ የአይሁዳውያኑ ስርዓት የአሰርቱ ትእዛዛት ብቻ አይደሉም። የእስራኤላውያንን የዕለት ተዕለት ተግባር የሚወስን ሰንበትን ማክበር ንጽህናን ማለት ግርዛትን ምልኮ ስርዓትን ከአመጋገብ ከመጣጠብ አንጻር የሚታዩ ሌሎች የንጽህና ደንቦችን ጭምር በሙሉ የሚያካትት ህግ ነበራቸው ስለዚህ ይህንን ሁሉ ህግ መጠበቅ አለባቸው በአሁኑ ዘመን ይላል መጽሐፉ አሁን ያሉት አይሁዳውያን አለማዊ ስለሆኑ ብዙም የነበረውን ህግ እስከ መፈጸም የሚገዳደሩ አይደሉም ቀለል አድርጎ ነው የሚመለከቱት፣ የነበረውን ህግ ይላሉ። አሁንም አይሁዶች ስላሉ ማለት ነው። ነገር ግን በጌታ ዘመን የነበሩ አይሁዳውያን ግን ቢያንስ በጣም አስፈላጊ የሚባሉ ህጎችን መፈጸም አለባቸው ማለት ነው። ያን ህግ ባይፈጽሙ ግን ሌላ ተቃውሞ ይቀርብባቸዋል፣ ወይም ደግሞ ይደርስባቸዋል። ምናልባትም በጣም ከባዱ ተቃውሞ ውግራት፣ እስከ ውግራት ድረስ ሊያደርሳቸው የሚችል ነገር ይኖራቸዋል ማለት ነው። በመጀመሪያው መቶ ክፍለ ዘመን የነበሩ በአንዳንድ ጉዳዮች ላይ የማያስማሙ ቡድኖች ነበሩት። በተለይ ደግሞ በቃል የተነገሩ ህጎች እንደ ህግ እንደ ቅ ቅዱሳን መጽሐፍት መነገር አለባቸው ወይንስ ደግሞ መነገር የለባቸውም? እንደገና ደግሞ የመሲሁ ሚና ሚና ምንድን ነው የሚል የትኞቹ መጽሐፍት እንደ ቅዱስ መጽሐፍ መታየት አለባቸው በቃል ሲተላለፉ የነበሩትን ወደ ቅዱሳን መጽሐፍት መቀየር አለብን ነው የሚሉ በመሳሰሉት ጉዳዮች ላይ እጅግ የሆነ የተከፋፈለ ቡድን እንደነበራቸው በመጀመሪያው መቶ ክፍለ ዘመን እንደነበረ ይሄ ያትታል ማለት ነው። ስለዚህ በመጀመሪያው መቶ ክፍለ ዘመን ጉልህ ሚና የነበራቸው በተለይ ደግሞ ዘመናዊ መምህራንን የሚባሉት ፈሪሳውያን ናቸው። ፈሪሳውያን የአይሁዳውያን የሙሴን ህግ ይጠብቃሉ ተብለው የሚታሰቡ መምህራኖች ናቸው ወይም ደግሞ ረቢ ናቸው ማለት ነው። የሙሴ ህግ መጠበቅ አለበት ብለው ያስተምሩ ነበር። በተለይ ደግሞ ቶራህ የሚባለው አምስቱ ኦሪተ መጻሕፍት የአምስቱን የሙሴ መጻሕፍት እንደ ህግ ይጠቀሟቸው ነበር። አምስቱም የህግ መጻሕፍት እንደሆኑ እነርሱ ያስቡ ነበር። ማለት በዛው ውስጥ የተጠቀሱት ህጎች በሙሉ መጠበቅ አለባቸው ብለው ያምኑ ነበረ ማለት ነው። ከዚህ በተጨማሪ ደግሞ የተለያዩ በቃል ሲተላለፉ የመጡ ህጎችም ነበሯቸው። በተለይ ደግሞ ፈሪሳውያን እንደየሁይነታው የሚለዋወጡ የሚያስቀምጡ አይነት ባህሪ ያላቸው ናቸው። የሙሴን ህግም ለመለወጥ እንደየሁኔታው መለወጥ ይቻላል ብለው የሚያምኑ መምህራን ናቸው ማለት ነው። ስለዚህ በየጊዜው ሊለዋወጡም ይችላሉ። ነገር ግን የሙሴ ህግ በተቻለ መጠን መጠበቅ አለበት ይላሉ። በተለይ ደግሞ ሙሴ ከሞተ በኋላ ዓመታት ቢያልፉም በዛ ዘመን መቶ አመታቶች፣ ሺህ አመታቶች ቢያልፉም ነገር ግን የሙሴ ህግ ከመቶዎች ወደ ሺዎች እየተቆጠረ ነበረ። በቃል ይተላለፍ የነበረ ህግም ነበራቸው፣ ከመጽሐፍ በተጨማሪ ማለት ነው። ስለዚህ እነዚህ መጽሐፍቶች ያልተጻፉ በመሆናቸው የሽማግሌዎች ወግ ወይንም ደግሞ የቃል ህግ ተብሎ የሚጠሩ ነበር ማለት ነው። በእነዚህ ደንቦች ምክንያት ሸክም እንደሆኑባቸው እንደነበረ አይሁዳውያን በጊዜው መጽሐፉ ያትታል ማለት ነው። እና ፈሪሳውያን ደግሞ ይህ ህግ መጠበቅ አለበት ብለው ያምኑ ነበር ማለት ነው። እነዚህ ህጎች በሁሉም አይሁዳውያን ዘንድ መፈጸም አለባቸው ብለው ያምናሉ ማለት ነው። ፈሪሳውያን በተለይ ደግሞ እነዚህ ህጎች ውጫዊ ንጽህናን የሚጠብቁ እንጂ ውስጣዊ ንጽህናን የሚያስጠብቁ አልነበሩም። ስለዚህ ሁል ጊዜ አብዝተው ፈሪሳውያን ለህጉ ቀናይነን ለሙሴ ህግ ቀናይነን ብለው ያስቡ ስለነበረ ውስጣዊ ከውስጣዊ ንጽህና ይልቅ ውጫዊ ንጽህና ላይ ትኩረት ያደርጉ ነበረ ማለት ነው። ነገር ግን አሁን እነዚህ የተባሉት በቃል ሲነገሩ የነበሩት በየቃል ህጎች ተብለው ሲጠቀሱ የነበሩት በሁለት መቶ አመተ ምህረት በአንድ ላይ ሆኖ ማለት ነው እነዚህ የቶራህ መጽሐፍትን ጨምሮ በአንድ ላይ ተደርገው ታልሙድ በሚል መጽሐፍ አሁን ላይ ይገኛል ማለት ነው ነው እስራኤላውያን ይጠቀሙበታል አይሁዶች ማለት ነው ታልሙድ ብለው አንድ ላይ እነዚህን ህጎች በቃል ሲነገሩ የነበሩትንም በጽሁፍ የሰፈሩትንም አንድ ላይ አድርገው አስቀምጠዋቸዋል። በታልሙድ መጽሐፍ ላይ ሰፍረው የሚገኙ ህጎች ናቸው ማለት ነው አሁን ላይ በጣም የሚገርመው አንዳንዶች ምንም አይነት ሃይማኖታዊ ስርዓትን ቢፈጽሙ ስነ ምግባር ቢኖራቸው የሙሴን ህግ ቢጠብቁ ትንንሽ የሚባሉ ነገሮችን አያደርጉም ግን ከመርከስ ወደ ኋላ አይሉም ስለራከሱ ደግሞ የተለያየ ስርዓት ይፈጽማሉ በተለይ ደግሞ መስዋዕት ያቀርባሉ ከሰዎች ተገልለው ለብዙ ጊዜ ይቆያል ይችላሉ ማለት ነው። እነዚህ ሃይማኖታዊ ስርዓቶችን ለምሳሌ ንጽህናን፣ መስዋዕትን፣ ጸሎትን ሌሎችን ነገሮች ካላ ተገልለው ካላደረጉ ያ እርኩሰታቸው አብሯቸው እንደሚቆይ ያምኑ ነበረ ማለት ነው እስራኤላውያን። ስለዚህ ምንም አይነት ሃይማኖታዊ ስርዓት ፈጽመው ንጽህናቸውን ውጫዊ ንጽህናቸውን ጠብቀው ግን የሆነች ነገር ቢሰሩ ከመርከስ ወደ ኋላ አይሆኑም ማለት ነው። ስለዚህ ያ እርኩሰታቸው ደግሞ እስኪለቃቸው ከሰው ተገልለው መስዋዕት በማቅረብ ጸሎት በማድረግ ለረጅም ጊዜ ይቆያሉ ማለት ነው። በጣም የሚገርመው ፈሪሳውያን አምላክ እስራኤላውያንን ለንጽህና በንጽህናና በቅድስና እንዲኖሩ የመረጣቸው ሕዝቦች ናቸው ብለው ያምኑ ነበር። ያ ንጽህናቸው ቅድስናቸው ደግሞ ዓለምን ሁሉ እንደሚባርክ ያምኑ ነበር ማለት ነው። ማን ፈሪሳውያን? ፈሪሳውያን ማለት የአይሁዳውያን መምህራኖች ናቸው። ረቢ ናቸው ማለት ነው። ስለዚህ የሙሴን ሕግ ይጠብቃሉ ይችላሉ ተብለው የሚነገርላቸው ናቸው። በጣም እብሪተኞቹም ናቸው ፈሪሳውያን ማለት ነው። እንደዚያ ብለው ይመኑ እንጂ በእስራኤላውያን ዘንድ አስራት በኩራት ማውጣት፣ ንጽህናን መጠበቅ፣ እግዚአብሔር ህግጋትን መጠበቅ፣ እነዚህ ሁሉ ነገሮች በእግዚአብሔር ዘንድ የተመረጡ ህዝቦች እንደሆኑ ምስክር ማመስከሪያም ነበሩ። እሱ ብቻ ሳይሆን ለሮማውያን አማልክት ለሚያምኑ ብዙ አማልክት ላላቸው ሮማውያንም ደግሞ በሰዓቱ ሮማውያን ቀኝ አገዛዝ ይገዟቸው ስለነበረ ለሮማውያንም ደግሞ በተጨማሪ ማለት ነው ጣዖታቸውን ምላሽ ለመስጠት ነበር። እኛ ጣዖት አናመልክም፣ እግዚአብሔር የመረጠን የእግዚአብሔር ሕዝቦች ነን ብለው ለነርሱ መልስ የሚሰጡበት ሁኔታ ነበረ ማለት ነው። እነዚህን አስራት በኩራት መውጣት፣ በጊዜው ደግሞ ንጽህናን መጠበቅ፣ የሙሴን ሕግ መጠበቅ በራሱ ለሮማውያንም ምላሽም ጭምር ነበር ማለት ነው። ፈሪሳውያን ኢየሱስን ወይንም ደግሞ ጌታን ይቃወሙት ነበረ። በዚህም ዘንድ በክርስቲያኖች ዘንድ አሉታዊ የሆነ እይታ ነበራቸው። ፈሪሳውያን በጊዜው ይላል መጽሐፉ። እናም ጌታን ይቃወሙት ነበር አብዝተው ፈሪሳውያን ጌታን ይቃ አንዳንዶቹ ምንም ትምህርቱ የገባቸው ቢመጣም ግን ጌታን አብዝተው ይቃወሙት ነበረ። አይሁዳውያን ግን ፈሪሳውያንን ህግ የሚጠብቁ ናቸው ብለው ስለሚያስቧቸው ያከብሯቸው ነበረ። ነገር ግን ፈሪሳውያኑ ውጫዊ ንጽህናንና በጣም ይጨነቁ ስለነበረ ለውጫዊ ንጽህና ውስጣዊ ንጽህናን፣ በጎነትን፣ ፍቅርን እንዲተው አድርጓቸዋል። ይህ የሙሴ ህግን መጠበቅ ወይም ደግሞ ህግ ጠባቂዎች ነን ብለው የሚያምኑት እነዛ ፈሪሳውያን ውጫዊ ንጽህና ላይ ትኩረት በማድረጋቸው ውስጣዊ ወደሆነው ንጽህና እንዳይመለከቱ አድርጓቸዋል። በጎነት፣ ፍቅርን፣ ሰላምን እንዳያዩ አድርጓቸዋል። እስራኤላውያንን፣ ሌሎች አይሁዳውያን፣ እለት ጉርስ የሚያገኙትን የቀን ሰራተኞችን፣ እነዚህ እነዚህ አይሁዳውያን በነሱ በፈሪሳውያን እይታ በጣም የተናቁ ህዝቦች እንደሆኑ ይቆጠሩ ነበር። ጌታ ደግሞ ከዚህ በተቃራኒው ነበር ያስተምር የነበረው። እነሱ የሚንቀዋቸውን ለምጻሞችን ያነጻ ነበረ። ህሙማንን ይፈውስ ነበረ። እነሱ የማይጠጓቸውን ሁሉ ረካስ ብለው የሚያስቧቸውን ነገሮች በሙሉ ጌታ በራሱ ስልጣን ያደርግ ነበረ። በዚህ ምክንያት ፈሪሳውያን አብዝተው ጌታን ይቃወሙት ነበረ። እንዴት የሙሴን ህግ አይጠብቅም ይሉት ነበረ። የሙሴን ህግ ይሽራል ብለው ያምኑት ነበር። እርሱ ግን ነቢያትና ኦሪትን ሊፈጽም እንጂ ሊሽር እንዳልመጣ ጌታ በተለያየ ትምህርት ይነግራቸው ነበር። ነገር ግን እነሱ ይህንን ነገር ይቃወሙት ነበር፣ አብዝተው ይቃወሙት ነበረ ማለት ነው። ተመጻዳቂዎች አድርጓቸዋል። ህግ ጠባቂዎች ነን ብለው እንዲያስቡ የሚያደርጋቸው ነገር እንደገና ደግሞ ህግ እንጠብቃለን ብለው ስለሚያምኑ በተራው ምዕመን ላይ ምንም ደንታ የሌላቸው መምህራን እንደሆኑ ያሳያል ማለት ነው። ፈሪሳውያን በዝቅተኛ ኑሮ ደረጃ የሚገኙትን ሌሎችን በጣም ይጨቁኑ ነበረ፣ ትኩረት አይሰጧቸውም። ጌታ ደግሞ ከዛ በተቃራኒ የወደቁትን ያነሳ ነበር ነበር ህሙማንን ደግሞ ይፈውስ ነበር። ስቡት እንስውስኪ እንግዲህ ጌታ ይሄንን ሲያደርግ በተቃራኒው ምን ሊገጥመው እንደሚችል ማለት ነው በተለይ ደግሞ እነሱ በዮሐንስ ወንጌል ምዕራፍ አራት ላይ ያለውን ነገር ብትመለከቱ ከነዚህ ህዝቦች ጋር አይደለም ማዕድ እንኳን አብረው አይጋሩ ማለት ነው። በዝቅተኛ ኑሮ የሚገኙ አይሁዳውያንን በጣም ይንቋቸው ነበረ። በኑሯቸውም ደግሞ ወደ ሲኦል እንደሆነ ያምኑ ነበረ። በዚህ ምክንያት ጌታ እነዚህን እስራኤላውያንን ነጻ ለማውጣት እነዚህን የናቋቸውን ህዝቦች ያስተምር ነበር። በፍቅር ወደ እግዚአብሔር መንግስት ይስባቸው ነበረ። ጋኔንም ያስወጣ ነበረ። በተለይ ደግሞ እርሱ አንዳንዶቹ ነቢይ ነው ይሉት ነበረ። ነቢይ ነው ስላሉት ጌታ ነቢይ ነኝ አላለም። ነቢያት ሲናገሩ ምን ይላል? የሰራዊት ጌታ እግዚአብሔር እንዲህ ይላል ይላል። ጌታ ግን እውነት እውነት ላችኋለሁ እያለ በራሱ ስልጣን ይናገራቸው ነበር። መጽሐፉም ላይ ራሱ አምላክ ስለሆነ ያ ነቢያት የተናገሩት ስለ አምላክ ነው፣ ያ ነቢያት የተናገሩለት መሲህ ደግሞ እርሱ ስለሆነ ራሱ ምን ይላል እውነት እውነት ላችኋለሁ ብሎ ይገልጣል። ይላል ነቢያት የተናገሩት የሰራዊት ጌታ እግዚአብሔር እያሉ ነው የሚናገሩት። እሱ እግዚአብሔር ስለሆነ ግን የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ አይናገርም፣ ጌታ ማለት ነው። ስለዚህ በራሱ ስልጣን ያስተምር ስለነበረ ትምህርቱም ያስደነግጣቸው ነበር፣ እስራኤላውያን ማለት ነው። ስለዚህ የምዕራፍ ሁለት እይታ ይሄንን ይመስላል። ይህን መጽሐፍ መተንተናችን እንቀጥል ወይንስ አንቀጥል የሚለውን ደግሞ እናንተ ኮሜንት አድርጉልኝ። ሌሎች መጽሐፍቶችን እንድናደርስ ማለት ነው። ይቆየን።